እሺ አቶ ኢሳያስ ኤርትራን ለመገንጠል የሚደረገውን ትግል ለመምራት ከ1958 ጀምሮ ነበር አይወረዱት እና እሳቸው በመሀል ድንገት ኤርትራን መገንጠልን የምልቶ ግን የኢትዮጵያ መሪ ካረጋችሁኝ ነው የኤርትራ መገንጠልን የኤርትራ መገንጠልን እናቁምና እናንተ እኔን የኢትዮጵያ መሪ ካረጋችሁኝ እንትወ ብለዋችሁ ነበር አቶ ኢሳያስ ለእኛ። አንደኛ የኤርትራ ጥያቄ ኢሳያስ ጥያቄ አይደለም፣ የኤርትራ ሕዝብ ጥያቄ ነው። ፌዴሬሽን ከፈረሰ አጽያሪ ስላሴ የኤርትራ ሕዝብ ፌደሬሽኑን ምን ያህል እንደደገፈ ምን ያህል እንደዘፈነ ተአምር ነው እና ፌደሬሽኑ ለአፍሪቃ ቀንድም ተምሳሌት ይሆናል ነው መኮንን እንዳ አክሊሉ የተዋዋሉበትን መስመር የፌደሬሽኑ ጥሰው አጼ ስላሴ አፈረሱ። ከዚያ ኋላ ጀመረ። የኤርትራ ህዝብ ጥያቄ ነው እንጂ የኢሳያስ ጥያቄ አይደለም። ስለዚህ እኛ የኤርትራ ህዝብ ጥያቄ ይሁን የሶማሊያ ይሁን የአፋር ይሁን ይሁን ኦሮሞ፣ የአማራ የማንኛውም ብሄር አንወስ ስለዚህ ሱማ ሊገባ ፈልጎ እንደነበር የኋላ ኢንፎርሜሽን ደረሰ። ምን ሚል ኢንፎርሜሽን ደረሳ? በቃ ወደ መጨረሻው ስንገባ እ አንድ ቦታ ገልጫዋለ። ልንገባ ማለት ደርግ ሊሸነፍ ሲል አንዱ አሜሪካ ሲአይኤ ነው፣ አንዱ ደግሞ የሱዳን ጀነራል፣ ይሄ ነገር አቀረቡለት መገንጠሉ እኛማ እንቀበለው ንቀበለው በገንጠል ይሄ ህዝብ ጥያቄ ግን ተደስቶ እሺ ብሎ ምን ስታታስ ሊኖረው እንደሚችል በኢትዮጵያ አላውቀውም እኔ ሰርቴን ስታታስ ወይ ናምበር ዋን ወይ ናምበር ሲሆን ተደስቶ ነበር። ኋላ ያን ጊዜ ፕሬዚደንት ኢሳያስ ስልጣኑን ኮንሰልዴት አላደረገም ነበር። ከትግል በኋላ ነው ሮመዳን ነበር የሚመራ የሆነው ቱሌት አላቸው የሱዳን ጀነራል ሴኔተር ቱሌት አለ እንጂ ፈልጎ ነበር። ኢሳያስ ብየባ እኛ እንደ ህወሀት ኢሳያስ በኢትዮጵያ አኮሞዴትድ መሆንና የኤርትራ ህዝብ የኤርትራ ህዝብ ነጻነት ፍላጎት አንተውም ነበር ኢትዮጵያ ከምትገነጣጠል እንደዚህ የኤርትራን ህዝብ ጥያቄ እንደ ሌሎች የኢትዮጵያ ብሄር ብሄረሰቦች በኢትዮጵያ ስራ አድርጎ ጥያቄያቸውን በመመለስ አቶ ኢሳያስን የኢትዮጵያ መሪ ማድረግ አይቀልም። ለሀገሪቱ አንድነት ሲባል ለምን እንቢ አላችሁ? እምቢ ይቆላል ነበር የኤርትራ ህዝብ ፍላጎት ቢሆንም፣ ኢሳያስ የኢትዮጵያ ፕሬዚደንት ሁኜ ኤርትራን መገጠሉ ተዋለህ እኛ አንደግፈው ነው። የኤርትራ ህዝብ ጥያቄ ነው። እንደታወቃችሁ በምንም ዓይነት የህዝብ ጥያቄ በአንዳንድ ጋንግስተርስ ምናምን አይታፈንም። ጠንቅ ነው የሚያመጣው። ህዝቡ የሚቀበለው መሆን አለበት።